የኢራኑ ሃይማኖታዊ ጠቅላይ መሪ አያቶላ አሊ ካሚኒም ሊገደሉ ስለሚችሉም በእርሳቸው ፈንታም ሶስት እጩዎችን መምረጣቸውን የኢራኑ አብዮታዊ ዘብ ጠባቂ ማስታወቁ ተዘግቧል። ከአሜሪካ ወይም እስራኤል የግድያ ጥቃት ሊቃጣባቸው እንደሚችል በመስጋትም ሙሉ በሙሉም የኤሌክትሮኒክስ ግንኙነት በማቋረጥ ወደ ከፍተኛም መጠለያ መዘወራቸውንናም የሚያስተላልፉትን የሚያስተላለፉትን ትዕዛዛት ሁሉም በሚያምኗቸው የራሳቸው በሚሏቸው ሰዎች ሊያስተላልፉ መሆኑን የኢራኑ አብዮታዊ ዘብ ጠባቂ ማስታውቋል። በትሄራን ላይ እየፈጸመች ባለው መጠነ ሰፊ ጥቃት ምክንያትም ለሃይማኖታዊ መሪው አያቶላ አሊ ኻሜኒ ሕይወት በመስጋት ወደ ከፍተኛ የአደጋ ጊዜ መጠለያ ዋሻም ተዘዋውሯል። አሜሪካ ጦርነቱን ልትቀላቀል ትችላለች በሚል ስጋትም የሃይማኖታዊው መሪው አገዛዝ እንዲቀጥል ከወዲሁ ከፍተኛ የስልጣን ሽግሽግናም ሹመት በትሄራን እየተካሄደ ይገኛል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ከሁለት ቀናት በፊት አያቶላ ከዚህ በኋላ እንዲኖር መፍቀድ የለብንም እሱና አገዛዙ የአገራችን ጸር ናቸው ሲሉ ተናግረው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አያቶላ የት እንደተደበቀ እናውቃለን፣ እዚያው ቢቆይ ይሻለዋል፣ ቢያንስ ለጊዜ አንገድለውም ሲሉም በማንኛውም ሰዓት መሪውን ሊገድሉ እንደሚችሉም ማስፈራሪያ ቢጤ ገለጻ አድርጓል። ዛሬ ከሰዓታት በፊት ቢቱ ስቲልስ ከየትኛውም ቦምብ በላይ ውድመት ማስከተል የሚችል ቦምብ ጣይ አውሮፕላን ወደ ሃዋይ ለሚቀርብ ስፍራም አርፏል። ስፍራውም እጅግ ስትራቴጂካዊ ስፍራ ሲሆን የመጨረሻውን የኢራንን አገዛዝ ለማብቃት በሚደረግ ጥቃት ስራ ላይ ሊውሉ እንደሚችሉም መረጃዎች እየወጡ ይገኛሉ። እነዚህ አደገኛ የጦር ጀቶች የሚሸከሟቸው ቦምቦችም ከ60 እስከ 70 ሜትር ጥልቀት የኮንክሪት ዋሻዎችን ሰርስረው ገብተው ሊያወድሙ ይችላሉ። ምናልባትም አያቶላም የጀቶቹን መንቀሳቀስ መረጃ ከሰሙ በኋላም ወደ ከፍተኛ የአደጋ ጊዜ ዋሻው ሊገቡ እንዳልቀሩም እየተነገረ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮም አብዛኛው የእስራኤል ከፍተኛ ወታደራዊ አመራሮች አያቶላ አሊ ኻሚኒም በሕይወት እንዲኖሩ አይፈልጉም። ኢራን በእስራኤል ከሚገኙ ትላልቅ ሆስፒታሎች መካከል አንዱ የሆነውን ሶሮካ ሆስፒታልን በሚሳኤል ከመታች በኋላም ኔታንያሁ ሆስፒታሉን ለመጎብኘት በተገኙበት ጊዜም እኛ ግባችን አንድ ነው እሱም ከ1979 ጀምሮ ኢራናውያንን በጭቆና የገዛውን አምባገነናዊውን ሥርዓት እንዲያበቃለት ማድረግ ነው ብሏል። እስራኤል ይህ አገዛዝ የሚያበቃለት አያቶላ ሲሞቱ ነው ብላ ታስባለች። ይህንም ለማድረግ በቋፍ ላይ ያለች ትመስላለች። በዚህም ቁልፍና ጉምቱ የተባሉ በወታደራዊ እውቀታቸው አንቱ የተባሉ የአገዛዙን አመራሮች ባገኘቻቸው አጋጣሚ ሁሉ ለዓመታት ስትገድል ቆይታለች። አሁን ይቀረኛል የምትላቸው ያገዛዙ ጠቅላይ ሃይማኖታዊ መሪ አያቶላ አሊ ኻሜኒ ናቸው። አያቶላ አሊ ካሚኒም እንደ አውሮፓውያኑ በ979 ከተካሄደው የኢራን አብዮት በኋላም ሁለተኛው የሀገሪቱ የበላይ መሪ ሲሆኑም ከ989 ጀምሮም በበላይ መሪነት ስፍራ ላይ ይገኛሉም። ወጣት ኢራናውያን ያለርሳቸው አመራር ሕይወትን አያውቋትም። ካሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተጠምዷል። ማንኛውም የሕዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣንም አላቸው። ካሚኒ የኃያሉ ኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥ ናም፣ የሀገሪቱ መሪ እንደመሆናቸው ስልጣናቸው የትየለሌ ነው። ካሚኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት ስምንት ልጆች መካከል ሁለተኛ ልጅ የሆኑትም፣ የካሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺያ እስልምናም በመካከለኛ ደረጃ የነበሩ የሃይማኖት መምህር ናቸው። የሕፃኑ ካሚኒ አብዛኛው የትምህርት ጊዜም ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅቷል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉም ስራው ከመንፈሳዊ ባልተናነሰ መልኩም ፖለቲካዊም ነበር። አንደበተ ርቱ የነበሩት ኻሜኒም በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉም። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከስድስት ጊዜ በላይም በኢራን ንጉሣዊ የሚስጢር ፖሊስ ተይዘውም ለስቅይትናም አካባቢያቸውን ትተው እንዲሰደዱም ተደርጓል። በአውሮፓውያኑ 1979ም የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላም አያቶላ ሮሁላ ካሚኒ የዋና ከተማይቱም ቴሄራን የጁምአ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ካሚኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ካሚኒ ምትክ ሆነውም በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዚዳንት ሆነው መመረት ችሏል። ታዲያ የአያቶላ አሊ ኻሚኒም በእስራኤል መገደል ብዙ ጣጣ በቀጠናው አልፎም በዓለም አቀፍ ደረጃ ሊያስከትል ይችላል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ስለ አያቶላ በእስራኤል ስለመገደል እቅር ተጠይቀውም፣ በዚህ ጉዳይ ላይ ማውራት አልፈልግም፣ በፍጹም ማውራት አልፈልግም ሲሉ ተናግሯል። በርካቶችም የእኚህ መሪ መገደል የአገዛዙን ውድቀት ሊያፋጥን አልያም ወደ ባሰ እሳት አገራትን እንደሚከት ያስባሉ። የአያቶላ አሊ ኻሜኒ በእስራኤል መገደል በቅርቡ ሊፈጸም ይችል ይሆን? ከተገደሉስ? ሊመጣ የሚችለው ምን ሊሆን ይችላል? ሀሳባችሁን በኮሜንት ሰክሽን አስቀምጡልኝ እያልኩኝ ትንታኔም በዚሁ ቋጭ አለው።